ነኔ ፈልጎ ነው ስጦታን የሰጠኝ እንደ ውለታ ሆኖ ደሞ በውለታ ታስሬ ደግሞ የማልፈልገው ነገር ውስጥ እየተጎዳው ምናምን መቀጠል ስለማልፈልግ እንካ ተቀበል። ዛሬ እንግዲህ ሀይሚና ብሩክ ተገናኝተዋል ማለት ነው። እንግዲህ ዛሬ ሀይሚ ይዛ የመጣችውን ቪዲዮንም አይታችኋል ብዬ አስባለሁ። ስለ ትናንትናውም ስለተፈጠረው ነገር ስለ ዳኒም ብዙ ነገር ብላለች። ነገር ግን ደግሞ አዲስ ነገር ነው እዛ የመጣችው የባለፈውን ዛሬ እውነቱን ተናግራ የመጨረሻ አፍርጣ ተናግረዋለች። ለብሩክ ተብሎ ነበር። ነገር ግን ከሱም አልፎ ደግሞ አንገብጋቢ ነገር ሆኖ እንግዲህ የደረሳትን ነገር ይህንን ተናግራለች ማለት ነው። እንግዲህ ሀይሚ ብሩክ ብዙ ነገሮችን አድርጎላታል፣ ብዙ ስጦታዎችን ሰጥቷታል። ዛሬ፣ ሀይሚ ብሩክ አንተ የሰጠኝን ስጦታ መመለስ አለብኝ ብላ መታለች ማለት ነው። እንግዲህ ስጦታ ለምንድን ነው ልመልስ ያለችው? ብሩክስ ደግሞ ምንድን ተሰማው? እንደገና ደግሞ ስለ ዳኒስ እንደዚህ ያለችው ለምንድን ነው? በአጠቃላይ ሀይሚና ብሩክ ያሉበትን ሁኔታ እኔም እንግዲህ ዋናውን ነገር በተለይ በተለይ ስለ ስጦታው መናገር ፈልጋለሁ ማለት ነው። እና ሰላም ሰላም ቤተሰብ እንዴት ናቸዋለሁ? ሰላማችሁ ዛበያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ደህና መጣችሁ። ለነባሮችም ለአዲሶችም ቻናሌን ላይ ሰብስክራይብ እያረጋችሁ ከተመቻችሁ አበረታቴ ማለት ነው። አሪፍ አሪፍ ሀሳብ ለምሰጡኝ አመሰግናለሁ። ለምሰድቡኝም ለምታንቋሽሹኝም እኔ ምንም አልላችሁም። እናንተ ብጠሉኝ ብትወል ብትሰድቡኝም፣ ብጠሉኝም እኔ ግን ሰው ስለሆንኩኝ እወዳችኋለሁ። ምንም ማድረግ አልችልም። የፈለጋችሁትን ማለት ትችላላችሁ። እያየው ነበር ኮመንት እና ስለዚህ እንደፈለጋችሁ የተሳደባችሁ ነው ማለት ነው። እና የኔው ሲቆየኝና ወደ ሀይሚ ልግባ ማለት ነው። ወደ ሀይሚና ወደ ብሩክ በመጀመሪያ ምንም ያው ጭቅጭቅ ቢሆንም አብረው ስላየዋቸው ደስ ብሎኛል። ነገር ግን ሀይሚ እንግዲህ ዛሬ የመጣችበትን ሁኔታ አይታችኋል ማለት ነው። ማለቴ ሀይሚ እንግዲህ አይፎን ስልክ ብሩክ ሰርፕራይዝ አድርጓት ነበርና ይህንን ለመመለስ ፈልጋለች። እንዲሁም ደግሞ አንዳንድም የነበሩ ስጦታዎችን እነሱንም ዛሬ ስላላመጣሁ ነው እንጂ በቀጣይ ከካሜራ ጀርባ ለመስጠት ወስኛለሁ ብላለች ማለት ነው። ብሩክም ይህን ሲሰማ ደንግጧል ማለት ነው። ስለ ትናንት ነውም ስለ ዳኒም እሱን ወደ መጨረሻ አደርጋለሁ ማለት ነው እና እንግዲህ በመጀመሪያ ማለት ብሩክ ትክክል ነው ማለት የተሰጠ አይመለስም ማለት አንድ ስጦታ የሰጣችሁት አይመለስም። ስጦታ አይመለስም። ትንሽ የሚሆን ትልቅ የሚሆን ምንም የሚሆን አንድ የሰጣችሁት ነገር በቃ አለቀ ሰጣችሁት ማለት ነው። ያ የተቀበለ ሰው ደግሞ አክብሮም ያስቀምጠው። በነገራችን ላይ ተንከባክቦ አክብሮ ነው ማስቀመጥ ያለበት። ያ ስጦታ ትልቅ ትንሽም ትልቅም ቢሆን የስጦታ ትንሽ የለው ነገር ግን እዚህ ጋር አሁን ብሩክ ትክክል ነው ግን ደግሞ ሀይሚ የመጣችበትም ደግሞ ልክ ናት ልክ ናት ስላችሁ መመለሷ ተቀበለኝ ማለቷ ልክ አይደለችም ነገር ግን ደግሞ እሷ የተባለችውን ነው ምክንያቱም ብሩክ ነው አይደል ይሄን ስጦታ የሰጣት ወዶ ፈቅዶ ከልቡ ነው የሰጣት ከልቡ ሀይሚዬ ላንቺ ይጠቅምሻል በህይወትሽ በቃ በህይወትሽ ላንቺ ያስፈልግሻል የሚያስፈልጋትን ነገር ነው የሰጣት ብሩክ ገብቷቸዋል፣ አይደል? ከልቡ ነው የሰጣት ላንቺ ይጠቅምሻል ብሎን እንዲሁም ስጦታውን ሲሰጥ በቃ ከእናቴ ቀጥሎ ነው መሰል ያለ ከእናቴ ቀጥሎ በጣም ትልቅ ቦታ ላለኝ ሰው ለምወደው ሰው ለማከብረው ሰው ዛሬ ትልቅ ስጦታ አለኝ ብሎ ነው ዞ መቶ ይህን ስጦታ ይሰጣት ማለት ነው እና ሃይፎን ክስቲሆኑ ማለት ነው ስለዚህ የተሰጠ ነገር አይመለስም በሀይሚ በኩል ማለት ነው እና በብሩክም ትክክል ነው የተሰጠ ነገር አይመለስም ከፈለግሽም ጣዩ ካልፈለግሽም እንደፈለግሽ አድርግ ያለ ምክንያቱም ነው የተሰጠ ነገር አይመለስም። ነገር ግን ምን መሰላችሁ ቤተሰብ፣ እዚህ ጋር አሁን አዳምጡኝ። ሀይሚ ልመልስበት ያለችው በብሩክ አይደለም ማለት በውለታ ልታሰር ያለች በውለታ መታሰር አልፈልግም ያለችው ምክንያት አላት። እንደገና ደግሞ ልመልስ ብላ መታ ቪዲዮ ላይ እንድትናገር ያደረጋት ብሩክ አይደለም። ይህንን ነገር ሀይሚ በቃ ማለት ምን መሰላችሁ በውስጥ ልከውላት ነው በጣም የሚያስጠላ ሪከርድ ነው የሚላከው፣ ማለት ነው በጣም ማለት ነው እንዴ የተበላ ነገር እንኳን አይቀርም። የምሬን ነው የምላችሁ እዚህ ላይ እግዚአብሔርን፣ የምሬን ነው የምላችሁ የተበላ ነገር እንኳን አይቀርም። እንዴ ሀይሚ ምን አድርገ ነው በዚህ ልክ? ምን ሀይሚ ሀይሚ ለማኝ ናት እንዴ? ራሷን ማስተዳደር አትችልም እንዴ? እንዴ እንዴት እንዴት ነው የሚያደርጋችሁ? የምሬን ማለት ነው እንዴ እየተበላ ሌላው ቀርቶ አይደለም እንኳን አይፎን አስራ አምስቱን መልሽ። አንቺ ከዳኒካ ከሆንሽ የብሩክን አንድ ባንድ ዕቃ ቆጥረሽ መልሽ። ድሮም እኮ በቃ ያኔ እንዴት ነው አያ ፈቅርሽም በው ያኔ አያ ፈቅርሽም አንቺ የተቀመጥሽው በውለታ ነው። እንደዚህ ማስደግፈው ነው እንግዲህ የሚልኩላት ማለት ነው። የተበላ ነገር አይቀራትም። አንቺ ሲጀመረ ሽሮ ከሽሮ ውጭ ምን ታውቂያለሽ? ብሩክ ነው ቁርጥ እያበላ ያሳደገሽ አዲስ አበባን ያስለመደሽ እሱ ነው። ልብስ አለባበስ ያስለመደሽ እሱ ነው። አንቺ ከጎን ከጎንጎ ጫማ ውጭ ምን ታውቂ ያለሽ ሁሉ እየተባለች ነው ታዲያ መልሽ ተባለች የሰው ንብረት። በእርግጥ ሀይሚ እነሱን ሰምተሽ አንቺ ይሄንን ለብሩክ ማለት የለብሽም፣ ግን ደግሞ እሷ እንዲያቆላት ፈልጋ ነው ሚዲያ ላይ ያመጣችው። እንዴ በጣም ነውር እኮ ነው። የምሬን እግዚአብሔርን ነውር ነው። እንዴት የተሰጠ ነገር መልሽ ትላላችሁ? እንዴ ለብሩክ የሆነ ነገር ስጦታ ሰታችሁት፣ እሱ ወይ ገዝቶ ለሀይሚ ሰቶ ከሆነ ብሩክ ከራሴ ነው ብሏል። ይሄን ነገር ያበረከተላት እናንተ ለብሩክ ስጦታ የሰጣችሁ ሰዎች ለሀይሚ ስለሰጣት ተናዳችሁ ነው አሁን? እንዴ አይባልም እኮ በጣም ነውር ሸም እኮ ነው። ወደ ቢሸም ነው አይባልም። የምር ማለት ነው ሀይሚ ደግሞ የሰው ንብረት መልሽ ተባለች አይደለም? እንኳን አይፎኑን አንድ ባንድ እንደ እየተበላ ቸኩሌትም አልቀረ። ስለ ቸኩሌት ራሱ ተወርቷል ማለት ነው። አንድም የቀረም የለም። በጣም ነውር ነው፣ አይባልም እንዴት? ሀይሚና ብሩክንስ በዚህ ታስገምቷቸዋላችሁ? እንዲህ አሁን እኮ በቃ ማለት ሀይሚን ጎዳን ብላችሁ ለብሩክ ራሱ ያኔ ስጦታ እንደምትሰጡት ብሩክ አድርግ ተብል ብሩክ አድርግ እንደዚህ ተብሎ እንደሚያደርግ እያስገመታችሁት ነው። ብሩክን ራሱ ማለት ነው። እንደዚህ የምታደርጉ ሰዎች፣ ሪከርድ የምትልኩ ለሀይሚ ወይስ የምትልኩ ሰዎች ብሩክን እያስገመታችሁት ነው። ይሄን ንብረት ሀይሚ መልሽ ከተባለች መልሽ ከተባለች እሷ ትመልሳለች። ግን እሷ ይሄን ያመጣችው ለመመለስ እንኳን ፈልጋ ባይሆን በጣም በውስጥ ስለሚላክላት መልሽ፣ ምን ያደርግልሻል፣ ከዚው ከዳኒሽ ጋር ቁጭ ባንቺ፣ ምን ያደርግልሻል ተብላ እንግዲህ በምትሰራው ቪዲዮ ነው። የብሩክን ንብረት መልሽ፣ አንድ ባንድ ቆጥረሽ መልሽ፣ እንዴ! በጣም ሀይሚን ማለት ነው አይደለም፣ እንኳን ንብረቱን ማለት ነው፣ እስከ አስተዳደጓ ድረስ ነው እየወረዱባት ያለው የምር ማለት ነው። ለዛም ነው ሀይሚ ነርቭሱ ነው የመጣችው። መናገር የምትፈልገው ሌላ ነገር ነበርና በዚህ ነው ደግሞ በሌላ በቃ የመጣችው ማለት ነው። ምክንያቱም ይሄ በጣም ነው የሚደብር በጣም ማለት ነው። ይሄን የምታደርጉ ሰዎች፣ ለሀይሚ ይሄን የምትልኩ ሰዎች በውስጥ ማለት ነው። ሀይሚን ብቻ ሳይሆን ብሩክንም እያስገመታችሁት ነው። እናንተ አድርግላት ብላችሁ ነው እንዲ፣ ብሩክ የሚያደርግላት ወይስ እናንተ የላካችሁት ገንዘብ? እንዴት ነው ቆርቆሯችሁ ነው አሁን እንደዚህ የምትሉ አስመልስ የምትሉ ነውር ነው። በጣም በጣም ነውር ነው የምር ማለት ነው። እንደዚህ ለምን ሀይሚ ሚዲያ ላይ መጣ እንድትናገር? ለምን ታደርጋላችሁ? ለምን በውስጥ ትልካላችሁ? የብሩክን ንብረት አንድ ባንድ ቆጥረሽ መልሽ፣ የብሩክ ካልሆንሽ ይባላል አይባልም። ነውር ነው። የተሰጠ ነገር እንዴት እንደዚህ ይባላል? ሀይሚ ደግሞ በእናንተ ውለታ እኔ መታሰር አልፈልግም። እኔ ብሩክን በማናግረው ፕራንክ ማደረኩ ምንም ማረኩ በፍቅር ዙሪያም የፈለኩትን ነገር ብሩክን ማናገር የምችለው እኔ በንጹህ ነው እንጂ በውለታ አይደለም። ትክክል ናት። እንዴ፣ ብሩክ ይሄን አስቦ አይደለም የሰጣት። አሁን ችግሩ ከብሩክና ከሀይሚ አይደለም። በውስጥ የሚልኩ ሰዎች ከሆናቸው ሀይሚና ብሩክን እየበጠበጡ ያሉ። አሁን ችግሩ የሀይሚና የብሩክ ስለዚህ ስጦታ ክብር ነው። ብሩክን ቢሆን ትክክል ነው። አልቀበልም ማለቱ ትክክል ነው። የተሰጠ ነገር አይመለስም። ነገር ግን ሀይሚ እነሱን ታያቸው። በቃ ማለት ያንችና የብሩክን ጉዳይ አድርገሽ፣ እነሱ ስላሉሽ መተሸሽ ዝጋ፣ መናገር አለብሽ ብዬ አላስብም። ምክንያቱም ብዙ ነው የሚሉት እነሱ። የተበላ ነገርም አይቀርም። እና በጣም ነውር ነው። በጣም ማለት ነው። እና አሁን ተለያይተዋል ተብሎ ነው እንግዲህ ዕቃ ማካፈል የጀመሩት። በጣም ያሳዝናል።